አወቃችሁ ነው ተመልካቾቻችን፣ አዲስ አበባ ከተማ ላይ በተለይ በተደጋጋሚ መኪኖች ከቆሙበት ቦታ ከነ ነፍሳቸው ተሰረቁ ሲባል እንሰማለንና አንድ እንግዲህ አሽከርካሪ ወይም ደግሞ የመኪና ባለቤት ቆልፎ በትክክል አቁሞ ሄዶ ሲመለስ የት እንደገባ በማያቅበት ሁኔታ ከነ ነፍሳቸው ገለጻው ነው ሊያጠው ይችላል። አዎ፣ የአዲስ አበባ ፖሊስ የፌዴራል ፖሊስም በተለያየ መንገድ የተለያዩ ስራዎችን ሲሰሩ በተለይ መኪና ከቆመበት ተወስዶ ተሰረቀ ሲባል እንግዳ ነገር ሊመስለን ይችላል። በምን ምክንያት ነው እንደዚህ የሆነ? የተለያየ ምክንያት ሊኖረው ይችላል። ግን ቴክኖሎጂ ይሄን ሊቆጣጠር የሚችል ቴክኖሎጂ ጂፒኤስ እና እንደዚሁም ጂኤንኤስኤስ የተባለ ቴክኖሎጂ የመኪና ስርቆትን፣ ነዳጅ መቆጣጠር የሚችልንና ተያያዥ የቴክኖሎጂ ሀሳቦችን የያዘ ቴክኖሎጂ ይፋ ሆኗል። ይህን ስርዓት መቆጣጠር የሚያስችለው ቴክኖሎጂ ጠቀሜታው እንደምን ያለ ነው ስንል እንጠይቃለን። አድርግ ነው ብሏል። ይህን ሲስተም በእጅ ስልካችን ላይ በመጣምር ልክ እንደ ፌስቡክ፣ ዋትሳፕ፣ ቫይበር እንደዚሁም ቴሌግራም መጠቀም የሚያስችል የራሳችን ዩዘር ፓስወርድ አለው። ያን በመግባት መኪናችን የት ነው ያለው? አሁን አሁን በዚህ ሰዓት የት ነው ያለው? ትላንትና ሴት ነበር የጉዞ ታሪክ እንቅስቃሴ ውስጥ ምን ይመስላል፣ መኪናችን ማን የነካው፣ ምን ተነካ የሚለውን ነገር እንደዚህ ከቀላል ኢንፎርሜሽን ጀምሮ እስከ ትልልቅ ኢንፎርሜሽኖችን ማሳየት የሚያስችል ነው። ሲጠቀሙ በውስጡ ያለውን የነዳጅ መጠኖቻቸውን ወ ዴይሊ ማይሌጅ ሪፖርታቸውን፣ ትራቭል ሪፖርታቸውን፣ ፓርኪንግ ሪፖርታቸውን ማየት ይችላሉ። ያ ደግሞ ምንድነው በወር ውስጥ ፍጆታቸው ምን ይመስል ነበር፣ ደህንነታቸው ምን ይመስል ነበር፣ አላግባብ የሚያሽከረክር ሹፌር አለው ወይ ወይም ደግሞ ደህንነቱን ኃላፊነት በጎደለ ሁኔታ እንቅስቃሴ ይሆናሉ ወይ፣ በአራት ቀናት ቢነዳ ቀን ማታ ቢሽከረከር፣ እንዲህ አይነት ትልልቅ መረጃዎችን ጨምሮ በዳታ ኮሌክት ማድረግ ይችላል። የጉዞ ታሪክን የአንድ አመት ማስቀመጥ ይችላል። ያ ማለት የዛሬ ወር የዛሬ ሶስት ወር ይሄ መኪና በተባለበት በተሆነበት ሁኔታ ነው ወይ መኪና የቆመው ወይስ አደለም? ወይም እየተጓዘ ነበር የት ቦታ ምን ሰዓት ነበር የሚለውንም ከፐርሰከንድ ሳይቀር እስከ ትልቅ ሰዓቶች ድረስ ማኔጅ ማድረግ የሚችል ነው ማለት ነው።